የገንዘብ ሚኒስቴር አስታወቀ። በገንዘብ ሚኒስትር የበጀት ዝግጅትና አስተዳደር መምሪያ ኃላፊ አቶ ፍሬው ኃይሌ አምስቱ ክልሎች የበጀት ጉድለት እንዳጋጠማቸው ጥያቄ ማቅረባቸውን ገልጸዋል። የገንዘብ ሚኒስትር የሲቪል ሰርቪስ ኮሚሽን ኃላፊዎችና የክልሎቹ ተወካዮች በተገኙበት በተደረገ ውይይት ችግሩ የተፈጠረው ሲቪል ሰርቪስ ኮሚሽን የሰራው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 ሆኖም በእርከኑ መሰረት የተሰራው ሂሳብና የሰራተኛው ቁጥር አንድ እንደሚሆን አቶ ኤፍሬም አስረድተዋል። 3 ሚሊዮን ብር፣ 10 ሚሊዮን ብር እንዲሁም እስከ 10 ቢሊዮን ብር የበጀት ጉድለት አጋጥሞናል ብለው ጥያቄ ያቀረቡ ክልሎች መኖራቸውን የጠቀሱት ኃላፊው፣ ሆኖም ሲቪል ሰርቪስ የሰጠው ምላሽ የአንድ ወይም የ2 ሚሊዮን ብር የበጀት ልዩነት ሊፈጠር ይችላል እንጂ ይህን ያህል አይሆንም የሚል መሆኑን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 ነገር ግን የሲቪል ሰርቪስ ኮሚሽን ቅጥር በማድረጉ ለነዚህ ሰራተኞች የደሞዝ ጭማሪ በጀት ከፌዴራል መንግስት ሊደለደል እንደማይችል፣ ራሳቸው ክልሎች ኃላፊነቱን እንዲወስዱ እንደተነገራቸው አስረድተዋል። ለአስራ ሁለት ክልሎችና ሁለቱ ከተማ አስተዳደሮች የሚለቀቀው በጀት በየሶስት ወራት ለሶስት ጊዜያት ያህል ተከፋፍሎ ከግምጃ ቤት እንዲደርሳቸው እንደሚደረግ በዚህም የመጀመሪያው ሶስት ወራት ማለትም የመስከረም የጥቅምትና የህዳር ወራት ደሞዝ መሰራጨት መጀመሩን ጠቁመዋል። በህዳር አጋማሽ የታህሳስ የጥርና እንዲሁም የካቲት በየካቲት አጋማሽ ደግሞ የመጋቢት የሚያዚያ የግንቦትና የሰኔ ወራት እንደሚለቀቅ ተናግረዋል።